ሰላም ሰላም የፊፊ አክስማዊት ዩቱብ ቻናል ተከታዮች በያላችሁበት ሰላማችሁ ይብዛልኝ እያልኩኝ ዛሬ የመጣሁላችሁ የዛሬ መዳዊ በአማርኛ ነው። በጣም አሳዛኝና አስተማሪ የሆነ ታሪክ ነው ማጋራችሁ። ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ኮመንት በማድረግ ቤተሰብ እንድትሆኑ በትህትና ማሳወቅ እፈልጋለሁ። ለስገው ወደ ታሪካችን በጣም አሳዛኝና አስተማሪ ታሪክ ነው። በደህንነት ውስጥ የሚኖሩ አንድ ቤተሰብ ነበሩ። በቤተሰባቸው ውስጥ እናት፣ አባት፣ አንድ ሴት ልጅ ነበሩ። ከቤተሰባቸው ውስጥ ገቢ የነበረው አባት ብቻ ነበረ። ነገር ግን መሰረታዊ ፍላጎቱን ምግብ፣ ልብስ፣ መጣሊያ ለመሟላት በቂ አልነበረም። አባት ምንም እንኳን በቂ ገንዘብ ባይኖረውም ህልሙ የሚያልመው ልጁን የዓለማችን ምርጥ ዶክተር ማድረግ ነበረ። እጅግ ከሚባለው በላይ ይወዳታል። እሷም መልካም ልጅ ነበረች። የሀይስኩል ውጤቷን በተቀበለችበት ቀን አባት ከሚባለው በላይ በመደሰት፣ ዛሬ ባንቺ ኩራትና ደስታ ተሰምቶኛል፣ እንድገዛልሽ የምትፈልጊው ማንኛውም ነገር ጠይቅኝ አላት። ልጁ መለሰች። አባ ባለፈው ያሳየውህ ቀሚስ እፈልገዋለሁ፣ ግን ዋጋው 1500 ዶላር ነው። የዛኔ እንድትገዛልኝ አልጠየቅኩም፣ ነገር ግን አሁን ትገዛልኝ አለህ አለችው። አባት በመደሰቱ እና ልጁ ተከፍታ ማየት ስለማይፈልግ ብቻ ያን ቀሚስ የመግዣ ገንዘብ እንደሌለው እያወቀ እንኳን እንደሚገዛላት ቃል ገባ። በቀጣይ ቀን አባት ያንን ቀሚስ ገዝቶ ስጦታ ሰጣት። እናት ይህንንን ስትመለከት ያን ያህል ገንዘብ እንደሌለው ስለምታቅ ገንዘቡ ከየት እንዳመጣው ጠየቀችው። አባት እንዲህ ሲል መለሰ፣ እንዲህ ሲል ተደመጠ። ያጠራቀምኩትን ትንሽ ገንዘብ ነበረ፣ በተጨማሪ ደሜን ሰጥቼ ባገኘሁት ገንዘብ ነው። ምክንያቱ ልጄ መናደድ አልፈልግም ከጊዜያት በኋላ ልጅ የጤና ትምህርት ቤት ገብታ አባቷም ለሷ የሚያስፈልጋት ክፍያዎች መክፈል ያስችለው ዘንድ ከወትሩ በበለጠ ጠንክሮ መስራት ጀመረ የመጨረሻ አመት ላይ ደረሰች ለሁሉም ነገር የሚከፈለው 8000 ዶላር ያስፈልጋታል አባት በቂ ገንዘብ ባይኖረውም እንዴት እንዴት እንደሆነ ባይታወቅም ያን ገንዘብ ከፈለ። እናት አሁንም ያን ያህል ገንዘብ እንደሌላቸው ስለምታውቅ በጥርጣሬ ያን ገንዘብ ከየት ነው ያመጣኸው? ያን ገንዘብ ለማግኘት መጥፎ ነገር አርግ አደረገህ እንዴ በማለት ጠየቀችው። አይደለም የሆነ ኩላሊት ከጥቅሙ ውጭም አይደለም የሆነ ኮላሊቱ ከጥቅም ውጭ የሆነበት ሰው ነበረ። እኔ አንዱን ኮላሊቴን ሸጥኩለት። አደራ ለልጃችን እንዳት ነግሪያት፣ የጥፋተኝነት ስሜት ይሰማታል አለ አባት። ዛሬ የልጃቸው የመመረቂያ ቀን ነው። እናትና አባት ሴት ልጃቸውን በመጀመሪያ ጊዜ ዶክትሬት ሁና ዶክተር ሁና ወደ ቤት ልትመጣ በጉጉት እየጠበቁ ነው። ነገር ግን ልጃቸው ዶክተር ሆና ሳይሆን እስክሬን ሆና ወደ ቤት መጣች። የምታፈቅረውን ሰው በእሷ ላይ ከሌላ ሴት ጋራ ስለማገጠባት እራሷን አጠፋች። እስቲ መልሱልኝ፣ ይሄኔ የመተው ማን ነው እሷ ወይስ ቤተሰቦቿ? በተለይ አባቷ የሞት ሞት ነው። የሞተው ወዳጄ፣ ህይወትክ ያንተ ብቻ መስሎህ ከሆነ ተሳስተሃል። መኖርህ እንኳን ባይጠቅማቸው መሞትክ የሚጎዳቸው ቤተሰቦች አሉ። ስለዚህ ራስህን በሲጋራ ጫት፣ አልኮል ውስጥ ደብቀህ በቁም ሙተህ በቁም አትቅበራቸው። እህቴ፣ አንችም ራስሽን ብታጠፊ ፍቅረኛሽ ሌላ ሴት ያገኛል፤ ቤተሰቦችሽ ግን ሌላ ልዕልት ልጅ አያገኙም። ስለዚህ ሁሌም በህይወታችን ላይ ለመወሰን ስናስብ እኛም በማሳደግ የጎበጠች እናታችን እኛም በማሳደግ በወረጭና በፀሐይ ፊቱ የከሰመ አባታችንን ማስታወስ ይገባናል። ይላል የዛሬ ጽሁፌ አይሆብ እንደምትወዱት እንዳልኳችሁ፣ ዛሬ ለመጀመሪያ ጊዜ ነው በአማርኛ መደብ የምሰራው አንዳንድ ስህተቶችም ይኖርብኛል ብዬ አስባለሁ። ግን ሌላ ጊዜ ከዚህ የተሻለ ታሪክ የሚሆን ሌላ ነገር እንደሰራ የእናንተ መበረታታት ያስፈልገኛል። ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ እንድትሆኑ በትህትና ድጋሜ ለመጠየቅ እወዳለሁ። ሌላ ጊዜ በሌላ ርዕስ በሌላ ነገር እስከምንገናኝ ግን